ብስሚላህ አርራሕማን አርራሒም። ቀጣይ ጥያቄ ጠያቂያችን እንዲህ ትላለች፦ አሰላሙ ዓለይኩም ወረሕመቱላህ ወበረካቱህ። ዓለይኩም ሰላም ወረሕመቱላህ ወበረካቱህ። አላህ ካንተ ጋር ይሁን ትላለች። አሚን ወእያኩም፣ ከእናንተም ጋር አላሁ ሱብሓነሁ ወተዓላ ይሁን እላለሁኝ። ወደ ጥያቄ ስትገባ የስኳር በሽተኛ እህቴ አትጾምም፣ አሁን ምን ማድረግ አለባት? መልሱን ያፍጥኑልን ጀዛከላሁ ኸይረን ትላለች። አሚን ወእያኪ የስኳር በሽተኛ የሆነች ሴት እንዲሁም ወንድም ቢሆን በመቀጠልም ሌሎችን በሽታዎች ሊሆኑ ይችላሉ፣ ከስኳር በሽታ ውጭ ማለት ነው። ብሩ እና እንዲሁም ደግሞ መፈወስ የተሰኘ የሆነ ጉዳይ የማይከጀልላቸው የሆኑ በሽታዎች አሉ። በእነዚህ በሽታ የተጠቃ የሆነ አካል ጾም በእሱ ላይ ግድ አይሆንም። እንደውም መብላቱ ዋጅብ ግዴታ ይሆናል። ምክንያቱም ባለመብላቱ ምክንያት ለሞት ሊዳረግ ስለሚችል ራስን ለጥፋት መዳረግ ስለሚሆን ማለት ነው፣ ሐራም ክልክል ነው የሚሆነው አለመብላቱ አለማፍጠሩ ማለት ነው። ማፍጠሩ ግድ ነው የሚሆነው አልኢማም አልቁርጡቢ ረሒመሁላህ አልሙፍሒም በተሰኘ በሆነው ኪታቡ ማለት ነው ዳሷል። ስለዚህ አጀንዳ ላይ የፍዓልሁ ኢለን ጅሃል ይላል። አላዋቂ የሆኑ አካላቶች እንጂ አይፈጽሙትም ይላል። ማይም የሆነው አካላቶች እንጂ አይፈጽሙትም ይላል። ቢማዕና በሽተኛ ሆኖ ሰውዬው ሳይችል ቀርቶ ማለት ነው። እንዲሁም አዛውንትነት ደረጃ ላይ ደርሶ ሰውዬው ወይም ሴትዮዋ ሳይችል እየቀረ ጾም አለሁኝ ብሎ መነሳት አላዋቂ የሆነ አካል እና ማህጅም የሆነ አካል እንጂ አይፈጽመውም ይላል አልኢማም አልቁርጡቢ ረሒመሁላሁ ተዓላ። እና በትክሉ ጾምን የሚከለክል የሆነ በሽታ ከተከሰተ እንዲሁም መዳኑና መፈወሱ የማይከጀል የሆነ ማለት ነው በሽታ ከሆነ ምንም ነገር አይጠበቅም። በሽታው ከተለከፈ ከሆነው ግለሰብና አካል ምንም ነገር አይጠበቅም። ሚስኪንን መመገብ የተሰኘ የሆነ ጉዳይ ተጠዋዓን ካልሆነ በስተቀር ግዴታዊ በሆነ ሁኔታም ግድ አይሆንም። ተጠዋዓን ግን ተወዳጃዊ በሆነ ሁኔታና ና ሙስተሐብ በሆነ ሁኔታ ወዶ ካደረገው ያስገዳል። ግዴታይ በሆነ ሁኔታ ግን አያስገድም። ወዶ ማድረግን በተመለከተ ሐዲት አነስ ረዲየላሁ አንሁ መውቁፍ አለይ ሆኖ ሳለ ማለት ነው። መውቁፍ አለይ ሆኖ ሳለ ፊ ሶሒህ ቡኻሪ የጸደቀ የሆነ ዘገባ አለ አን አነስ ረዲየላሁ አንሁ አነሁ አጥዓመ አልኹብዘ ወላሕም ስጋና እንዲሁም ደግሞ

ተግበር ቀርቶ የመልክተኛው ሰለላሁ ዐለይሂ ወሰለም ተግባር እንኳን ግዴታነት ላይ አይጠቅም ፈጽሞ ኢላ ሲቱል አምር ካልመጣ በስተቀር ማለት ነው። ማለም ሆኖ ሳለ ወላሁ አዕለም። እና በጥቅሉ ምንም ነገር አይጠበቅባትም። ፈተቁላህ መስተጣዕቱም ላ ዩከሊፉላሁ ነፍሰን ኢላ ውስአሃ ብሎ አላሁ ስብሓነው ተዓላ ተናግሯል። ከችሎታና ከቁጥጥር ውጭ ስለሆነ ይህ ጉዳይ ምንም ነገር አይጠበቅባትም። ወላሁ አለም ግን ግዴታ በሆነ ሁኔታ ሳይሆን መመገብ ግን በእያንዳንዱ ዕለትና በእያንዳንዱ ቀን መመገብ ትችላለች፣ አንዳንዱ ሚስኪን ወላሁ አዕለም። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።